አሳጣው መድረሻ የሰው ልክ አያውቅም ባለጌና ውሻ። የአገዛዙ የባለጌዎች ስብስብ በአማራ ክልል ሴቶች አስገድዶ መድፈር ላይ መሰማራቱ ተገልጿል። የጋዜጠኛና አክቲቪስት መዓዛ መሐመድ ወላጅ አባት ከዚህ ዓለም ድካም አረፈ። የአገዛዙ የጭካኔ በትር በአማራ ሕዝብ ላይ ቀጥሏል። አሳዛኝ የንጹሐን ጭፍጨፋ በጃዊ ተደርጓል። አማሐራ ሳይንት መቅደላ ክፍለ ጦር ክንፍ የሆነው አትሮንስ ብርጌድ ያለማቋረጥ ተከታታይ ስምንት ቀናት ከፍተኛ ትንቅንቅ እያደረገ ይገኛል። አስቸኳይ ወታደራዊ ገዛ መሃል ሳይንት ግንባር ላይ እንዲደረግ ግም ጥሪ ቀርቧል። የሱዳን ጦር የኢትዮጵያ ድንበር ተሻግሮ በጋምቤላ ክልል አንድ ወረዳ የሚሆን አካባቢ መቆጣጠሩ ተሰምቷል። የአፍሪካ ክፍለ ዘመኑ እንቁ መሪ ኢብራሂም ትራኦሬ ድጋፍ አገኘ። የቡርኪና ፋሶ የሽግግር ፕሬዝዳንት ለመደገፍ በሺዎች የሚቆጠሩ ሰዎች ሰልፍ ወጡ። እስራኤል ያጋጠማት ከባድ ሰደድ እሳት ተከትሎ የዓለም አቀፍ ማህበረሰቡን ድጋፍ ጠየቀች። ጤና ይስጥልን የተወደዳችሁ የቻናላችን አድማጭ ተመልካቾቻችን በያላችሁበት የዓለም ዳርቻ ሁሉ ሰላምታችን ይድረስ እያልን አሁን ለሰዓቱ መደመጥ ያለባቸው ወቅታዊ መረጃዎችን ይዘላችሁ ቀርበናል። እስከ ዝግጅታችን ፍጻሜ ድረስ አብራችሁን ቆዩ። የጋዜጠኛና አክቲቪስት መዓዛ መሐመድ ወላጅ አባት ከዚህ ዓለም ድጋ ማረፉ። የሮሃ ቲቪ መስራች ባለቤት የሆነችው መዓዛ መሐመድ በአገዛዙ በበርካታ ጊዜ ስርና መዋከብ ሲደረግባት ከቆየ በኋላ በአሜሪካን መንግስት አጋዥነት ኖሯን በስደት በሃገር አሜሪካ ማድረጓ ይታወሳል። የአማራ የቁርጥ ቀን ልጅ ቀድማ ነቅታ ያነቃች ስርና ዛቻ ያልሰበራት እንቁ የሆነችው ሴት ወላጅ አባቷ በትናንትናው ዕለት ማረፉ ተሰምቷል። ጋዜጠኛዋ መዓዛ መሐመድ አገዛዙ ለሷ ካለው አመለካከትና ወቅታዊ ሁኔታ አንጻር ወደ ሀገር ቤት ገብታ አባቷን መቅበር እንዳልቻለችም አስታውቃለች። እኛም ለጋዜጠኛዋ ማዛ መሐመድ መጽናናቱን እንዲደረግላት እንመኛለን። የአገዛዙ የጭካኔ በትር በአማራ ሕዝብ ላይ ቀጥሏል። አሳዛኝ የንጹሃን ጭፍጨፋ በጃዊ ተደርጓል። የብልጽግና ጨፍጫፊ ሰራዊት አንድ የአእምሮ ህሙማን ጨምሮ ንጹሃን በግፍ ገሏል። በቀን 23 2017 ዓ.ም በወርቅ ሜዳ ከተማ የጨፍጫፊው ስርዓት ጠባቂ ሰራዊት ሦስት ንጹሃን ላይ አሰቃቂ ግድያ የፈጸመ ሲሆን የሟች ግለሰቦችም አንደኛ የአይምሮ ህሙማን ግለሰብ ካባ አባ ቀበሌ ነዋሪ ሲሆን የአይምሮ ታማሚ መሆኑ በሕክምና ተረጋግጦ መድኃኒት እየወሰደ መሆኑ እያወቁና ከዚህ በፊት ተደብድበው የአካል ጉዳት እያደረሱበት የነበረ። ሁለተኛ ቄስ አብርሃም ከቤተክርስቲያን ኪዳና አድርሰው ከንጋት 12 ሰዓት ከወደ ቤት ሲመለሱ በአሰቃቂ ሁኔታ ገለዋቸዋል። ሶስተኛ ትልቅ ሰው አንተነህ ነህ ሲማ ዳፍሪጥ በቀበሌ ነዋሪ ሲሆን ለገበያ ወርቅ ሜዳ ከተማ ሄዶ ምሽት 3 ሰዓት ከዘመድ ቤት እያለም በግፍ ህይወታቸው አልፏል። አራተኛ የአረጋ አልጋሹ ካባ አቦ ቀበሌ ነዋሪ ሲሆን የአረጋ አልጋሹ አባ ቀበሌ ከመኖሪያ ቤቱ ማታ 6 ሰዓት አገዛዝ ሰራዊቱ ህይወታቸው አልፏል። አማራ ሳይንት መቅዳላ ክፍለ ጦር ክንፍ የሆነው የአትሮንስ ብርጌድ ያለማቋረጥ ለተታይ 8 ቀናት ከፍተኛ ትንቅንቅ እያደረገ ይገኛል። አስቸኳይ ወታደራዊ እገዛ መሃል ሳይንት ግንባር ላይ እንዲደረግም ጥሪ ቀርቧል። ዛሬ ከጠዋቱ 12 ሰዓት ጀምሮ በአገዛዙ በኩል ዙ 23 6 ዲሽቃ በአራት ቀበሌዎች በእያንዳንዳቸው 6 6 ስናይፐር፣ በአጠቃላይ 24 ስናይፐር በ12 ብሬን ከ500 በላይ እግረኛ ሰራዊት አሰልፎ ሰፊ ቀጣና የሸፈነ ከፍተኛ አውደው ውጊያ እያደረግን ሲሆን ከወገን በኩል በአጎራባች ቀጠናዎች ውጊያ እየተደረገ ስላልሆነ በጣም ጫና እየበዛ ይገኛል። ስለሆነም ንጉስ ሚካኤል አሊኮር እና አማራ ሳይንስ ክፍለ ጦር ስር ያላችሁ ብርጌድ በሙሉ ወደ መሃል ሳይንት ወረዳ ተጨማሪ ኃይል እንዳይገባ ደፈጣ መደበኛ ጥቃት በማድረግ ወታደራዊ ይገዛ ታረጉ ዘንድ ጠይቀ ተጠይቃላችሁ። አማራ ሳይንት ወረዳ ታቦር ተራራ ብርጌድ፣ በወግዲ ወረዳ መብረቅ ክፍለ ጦር፣ በመካነ ሰላም ወረዳ ኢንስፔክተር ደሳለኝ አሰፋ ክፍለ ጦር፣ በቦረና ገነቴ ወረዳ ዳን ንጉስ ሚካኤል አሊ ክፍለ ጦር፣ በመቀዳልያ ወረዳ መስከረም አበራ ብርጌድ እንዲሁም አባይ ሸለቆ ብርጌድ በመሃል ሳይንት ወረዳ ለሚንቀሳቀሱ አትሮስ ብርጌድ አስቸኳይ ወታደራዊ ግዛ ታረጉ ዘንድ እናሳስባለን። አንድነት ኃይል ነው። አማራ ፋኖ በወሎ ቤተ አማራ ንጉስ ሚካኤል ኮር አማራ ሳይንት መቅዳላ ክፍለ ጦር አትሮንስ ብርጌድ ቃል አቀባይ አርበኛ ኃይለ ማርያም መላክ። የደቡብ ሱዳን ጦር የኢትዮጵያን ድንበር ተሻግሮ በጋምቤላ ክልል አንድ ወረዳ የሚሆን አካባቢ መቆጣጠሩ ተሰምቷል። ጦሩ በየደረሰበት አካባቢ የኢትዮጵያ ሰንደቅ ዓላማ አውርዶ በምትኩ ደቡብ ሱዳንን ሰንደቅ ዓላማ ሰቅሏል ነው የተባለው። ራሱን የመከላከያ ሰራዊት በሚል ስም የሚጠራውና የ ሀገር ዳር ድንበር ለማስከበር ተቋቁሞ የነበረው የኢትዮጵያ ጦር ደግሞ የወደድ የበላይነትን ለማስከበር በሙሉ አቅሙ በአማራ ሕዝብ ላይ ጦርነት ከከፈተ እነሆ ድፍን ሁለት ዓመት አልፎታል። አገዛዙ በአራቱም ማዘን የሀገሪቱን ዳር ድንበር ሲጠብቁ የነበሩ ወታደሮችን አንስቶ ከአማራ ሕዝብ ጋር በሚያደርገው ጦርነት ያሳተፈ ሲሆን በአሁኑ ሰዓት የሀገሪቱ ድንበር ክፍት በመሆኑም የጎረቤት ሀገር ወታደሮች እንዲሁም አልሸባብ ጨምሮ ሌሎች አማጽያ በፈለጉበት ሰዓት ድንበር ተሻግረው ያሻቸውን የሚፈጽሙበት ሁኔታ መፈጠሩ ታማኝ ምንጮቹ ዋቢ በማድረግ መረብ ሚዲያ ከሰሞኑ መዘገቡ አይዘነጋም። በሀገሪቱ የነበራትን ሙሉ ጦር ማለትም ሜካናይዝድ ክፍሉን ጨምሮ ከምድር ኃይል እስከ አየር ኃይል ከባህር ኃይል እስከ አየር ወለድ ኮማንዶ ድረስ ይዞ ከአማራ ህዝብ ጋር ጦርነት እያደረገ የሚገኘው የብልጽግና ቡድን ያሰማራቸው ወታደሮች የተፈለገውን ውጤት ማምጣት ሳይችሉ የፋኖ አፈሙዝ ሲሳይ የሆኑበት ቀርተዋል። ወላጅ እናቶች ወገባቸውን አገድግደው ውብ የሆነው ፊታቸው ጠቁሮ ከልብ ያለፈ ገንፍሎ ፊታቸው ላይ የወጣ አካላቸው ብርክ ብርክ እያለው የመኖር ተስፋቸው የተሟጠጠ ሆኖ የሚታዩት በአማራ ክልል ነው። ወጣቶች ሰርቶ የመለወጥ አግብቶ የመውለድ ትዳር መስርቶ ልጅ የሚያሳደግ በደህነት ለማንነት የተረከቧትን ሀገር ታሪክ ከመቀየር ባሻገር የነገ ተስፋቸው መንምኖ በተስፋ መቁረጥ ስሜት ያለ አንዳች ፍርሃት ጫካ ገብተው የአባታቸውን ባለእዳ ዋጋውን ሊሰጡት አንድያ ነፍሳቸውን ቁማር አስይዘው ከአፈሙዝ ጋር የተፋጠጡት በአማራ ክልል ነው። አባቶች ልጆቻቸው ሰርተው የሚከብሩበት ገንዘብ ሳይሆን ተዋግተው ታሪክ የሚሰሩበት መሳሪያ እየገዙ የሚሸጡት በአማራ ክልል ነው። ነጋዴ ጥይት ድምጽ ቢሰማ በደህናው ጊዜ የከዘነው ከመካዝን ያወጣው በጦርነት ውስጥ ላለ ለዛውም፣ ገንዘብ ላለው ህዝብ በገዛ ወገኑ በሶስት እጥፍ አትርፎ የሚሸጥበት እርስ በርሱ የተጨካከነ ከዝም ከሰው በላይ አፍቅሮተ ንዋይ ያደረበት ስግብግብ ሊትር ውሃ በአንድ መቶ ብር የሸጠ ታሪክ ተወቃሽ ነጋዴ ያለበት አማራ ክልል ነው። ሀገር ሰላም ብለው ቀኝ እጃቸውን አንስተው ቃል ኪዳን በገቡት መሰረት ዶክተር እንቅልፍ አጥተው ህመምተኞችን የሚያክሙ ግን ደግሞ በአገዛዝ ስልጣን አስጠባቂ የጥምር ጦር አባላት ፋኖን ታክማላችሁ፣ አንዳንዴም የህክምና ቁሳቁስ ወደ ጫካ ትልካላችሁ፣ በአካውንታችሁ ብዙ ገንዘብ አለ አምጡት እየተባሉ የባንክ አካውንታቸው እየታየ የሚዘረፉ አለፍ ሲልም የሚታፈኑና እንደ ዶክተር አንዱ አለም ያሉት ደግሞ በጥይት በረዶ ተደብድበው የሚሞቱበት ክልል አማራ ክልል ነው። በየመንገዶቹ ሁሉ በማርያም በስላሴ በጊዮርጊስ በገብርኤል የምሳ ሙላልኝ በእናትህ በልጅ ለቁርስህ ሙላልኝ ወይንም አስር ብር ሰጠኝ የሚሉ ወጣቶች የረሃብ ሲቃ ድምጽ በሚሰማበት እህል ሲያጡ ቤንዚን አሽትተው ይሆዳቸውን ሸውደው የሚያድሩ ወጣቶች የተበራከቱበት፣ በአንጻሩ የዕለት ጉሮሮን ለመድፈን ስራ ፍለጋ የሚባዝንና የአለቃውን ቁጣ ፈርቶ በፍጥነት የሚራመድ ሰውን በማርያም በስላሴ የቁርስ ሙላልኝ ሲባል አንዳንዴም በየለኝም ምላሽ አንዳንዴ በስድብና በቁጣ ሲንገ እየተሸገሹ የሚታዩበት ክልል ይህ አማራ ክልል ነው። የእውቀት አባቶች፣ የትውልድ ባላደራዎች፣ መምህራን በሚያስተምሩበት ትምህርት ታፍነው መወሰድ መሰቃየትና እያስተማሩ ነርሱን ተማሪዎች ከነህልማቸው በድሮን ተጨፍጭፈው በጅምላ የሚቀበሩበት ክልል አማራ ክልል ነው። የመንግስት ሚኒሻ አስገድደው የሚቀበሉበት በኋላ ወደ ግሳቸው በሚያስገቡበት፣ ባለ ግሮሰሪዎችን በግዳጅ ከአንድ ካሳ ቢራ ቀዝቅዙልን በማለት በነፃ ወንበር ዘርግተው እስከ ኩለሌሌት እየተሳከሩ የሚጠጡበት ሴቶች ሽጉጥ እያሳዩ በጥፊ የተመቱ ስልጣንና ጊዜውን ሽፋን አድርገው የሚደ የሚሰፍሩበት ንጹሃን ከነዚህ ሰዎች እየታገቱ በሚሊዮን ገንዘብ የሚጠየቅበት ሰላም ለማስከበር ብለው የወጡ የመንግስት የጥምር ጦር አባላት ራሳቸው የሰላም ጸር የህዝብም ጠላት የሆኑበት ክልል አማራ ክልል ነው። የመንግስት አመራር ሁሉ ወቅቱን ሽፋን በማድረግ አስተያየቱን ለአላማረኝም ያለውን ሁሉ በድንገት የሚያስገድልበት ወንዱ አስኮርፈኛል ብሎ በፊቱ በእጅና እግሩ ታስሮ ሚስቱን ልጁን የሚደፍርበት ክልል አማራ ክልል ነው። ይህንን ሁሉ ከመከራ የተሸከመ ክልል በተለያዩ የመንግስት ሚዲያዎች ከተማ በሚያስወቡ ከሰዎች ሽፋን ተሰጥቶ ክልሉ ሰላም ነው በሚል ሽፋን ህዝቡ እየተሰቃየ ይኸው ድፍን ሁለት ዓመታት ተቆጠሩ። የአማራ ህዝብ ፋኖም ህዝቡ ከዚህ በዝባዥና አሸባሪ መንግስት ነጻ ለማድረግ ዱሩ ቤቴ ድል ነጻነቴ ብሎ ጫካ ገግባ ድፍን ሁለት ዓመታት ሞላው። የመጨረሻው ፈጣሪ ምርጫ ይሁን ድል አማራ። ፋኖ የደባይ ጮቄ ናብስቶች የልምድ ልውውጥ አደረጉ። የአማራ ፋኖ በጎጃም የበላይ ዘለቀ ስምንተኛ ክፍለ ጦር የደባይ ጮቄ ወረዳ በስሮ ላሉት ሻለቆች አባላት የስራ ልምምድ ልውውጥ አደረገች። የአማራ ፋኖ በጎጃም የበላይ ዘለቀ ስምንተኛ ክፍለ ጦር ደባይ ጮቄ ብርጌድ በአማራ ፋኖ በጎጃም ያደረጃጀት መዋቅር መሰረት በማድረግ በዋነኝነት ሁለቱንም ዋና ዋና የአደረጃጀት ክንፎች በማለትም ህዝባዊ አደረጃጀት ክንፍና ወታደራዊ አደረጃጀት ክንፉን በጋራ በመሰብሰብ መመካከራቸው ችለዋል። ደባይ ጮቄ ብርጌድ በወታደራዊ አደረጃጀት በኩል በአምስት ግዙፍ ጠንካራ ሻለቃዎች በመደራጀት በአራቱም ማዕዘን በኩል ጠላት ድባቅ በመምታትና ጀብድ በመፈጸም የምትታወቅ ብርጌድ ስትሆን በምስራቅ ጎጃም ዞን ደባይ ጠላት ግን ወረዳ ካሉት የከተማና 22 የገጠር ቀበሌዎች መካከል 22ቱን ቀበሌዎች በፋኖ መዋቅር በህዝባዊ አስተዳደር የጎበዝ አለቃ አማካኝነት እያስተዳደረች የምትገኝ ምትገኝ ብርጌድ ናት። ደባይ ጥያቄ ብርጌድ በልምድ ልውውጥ እና የአማራ ፋኖ በጎጃም ከፍተኛ አመራሮች የሆኑት አርበኛ የቆዩ ሞላና፣ አምሳ አለቃ ታየ ብርሃን እንዲሁም የአማራ ፋኖ በጎጃም የበላይ ዘለቀ ስምንተኛ ክፍለ ጦር አመራሮች የተገኙ ሲሆን የተገኙትም ከፍተኛ አመራሮች ተራ በተራ መልእክቶቻቸውን አስተላልፈዋል። የአማራ ፋኖ በጎጃም የበላይ ዘለቀ ስምንተኛ ክፍለ ጦር ዶበ ጫቄ ወረዳ ብርጌድ ሰብሳቢ የሆኑት አስር አለቃ አያሌው ሳሳሁ ለሁሉም ተጠራናፊ ፋኖ አባላት፣ የቀበሌ ህዝባዊ አስተዳደሮች፣ የጎበዝ አለቆች ድርጅታችን የአማራ ፋኖ በጎጃም መሪያችን ራስ አርበኛ ዘመነ ካሴ የትግል ምለክ ታችን ደግሞ ሻለቃ ዝናቡ ልንገረው አስረስ ማረው ዳምጤና ሌሎችም ከፍተኛ አመራሮች እንደሆኑ ድርጅታችን መሪዎቻቸውን እንደ አይናቸው እንደ ብሌን መጠበቅ እንደሚገባ ሳስበዋል። የአማራ ፋኖ በጎጃም ቀጠናዊ ትስስር ኃላፊ የሆኑት አርበኛ እየቆዩ ሞላ በላይ ዘለቀ ስምንተኛ ክፍለ ጦርን ሞዴል በተወዳዳሪ ለማድረግ ጠንክረን እንሰራለን በማለት የጀመረውን ሲሆን ደባይ ጮቄ ብርጌድ የፋኖ መዋቅር ከተጀመረ ጀምሮ እስካሁን ድረስ ላለው የአማራ ህዝብ ተጋድሎ የዚች ብርጌድ አስተዋጽኦ በጣም ከፍተኛ እንደሆነ እና የአማራ ፋኖ በጎጃም ከሚመካባቸው ብርጌዶች ደባይ ጮቄ ብርጌድ መሆኗን በመግለጽ ለዚህም በማራፋ ነው በጎጃም ስም ምስጋናቸውን አቅርበዋል። አያይዘውም ብርጌዱ አሁን ካለችበት ጠንካራ የበለጠ ጠንካራ በመስራት ለቀጣይ ላሉብን ግዳጆች ራሳቸውን እንድታዘጋጅ በአጽንኦት መልእክታቸውን አስተላልፈዋል። ፓኖ መምህር ኃይለማርያም ክበር የደባይ ጮቄ የብርጌድ ህዝብ ግንኙነት ኃላፊ። የአፍሪካ ክፍለ ዘመኑ እንቁ መሪ ኢብራሂም ትራኦሬ ድጋፍ አገኘ። የቡርኪና ፋሶ የሽግግር ፕሬዚዳንት ለመደገፍ በሺዎች የሚቆጠሩ ሰዎች ሰልፍ ወጡ። በቡርኪና ፋሶ ዋና ከተማ ኦጋንዱ በሺዎች የሚቆጠሩ ሰዎች የሽግግር ፕሬዚዳንት ኢብራሂም ትራኦሬ በመደገፍ ሰልፍ ወጡ። የሰልፈኞቹ ፊሽካ እየነፉ የዩናይትድ ስቴትስ የአፍሪካ ጦር መሪ ጄኔራል ሚካኤል ላንግሌን በሰጡት አስተያየት ላይ ቁጣቸውን ገልጸዋል። ከአደባባይ ለድጋፍ የወጡት ሰልፈኞች በቡርኪና ፋሶ በማንም ላይ አትደግፍም ነገር ግን ዘረፋን አንታገስም ብለዋል። ጄኔራሉ የዩናይትድ ስቴትስ የአፍሪካ ጦር መሪ ጄኔራል ሚካኤል ላንግሌን ውሸታም ነው። እኛ ራሳችን በራሳችን ሁሉን መወሰን እንችላለን። ሀብታችን በፈለግን ጊዜ እንጠቀማለን፣ ለፈለግነው እንሸጣለን ብለዋል። ሰልፈኞቹ ካፒቴን ትራኦሬን ለማጥፋት ከፈለጉም መጀመሪያ ህዝቡን ማጥፋት አለባቸው ብለዋል። በ1987 ሰባት ያጋጠመን ነገር አይደገምም። በካፒቴን ሳንካራ ላይ የደረሰውን በካፒቴን ትራውሬ ላይ አይደርስም። ፕሬዝዳንታችን ለመከላከል እስከ መጨረሻው እንሄዳለን ሲሉ ተደምጠዋል። የድጋፍ ሰልፍ የወታደራዊ ባለስልጣን መንግስት ለመገልበጥ ሴራ ማግኘታቸውን ከገለጹ ከቀናት በኋላ ሲል አፍሪካ ኒውስ ዘግቧል። እስራኤል ያጋጠማትን ከባድ ሰደድ እሳት ተከትሎ የዓለም አቀፍ ማህበረሰብ ድጋፍ ጠየቀች። እስራኤል ከኢየሩሳሌም አቅራቢያ አጋጠማትን ከባድ ሰደድ እሳት ተከትሎ የዓለም አቀፍ ማህበረሰብ ድጋፍ ጠይቃለች። ከኢየሩሳሌም በቅርብ ርቀት ላይ የተከሰተው ከባድ ሰደድ እሳት መዛመቱን ተከትሎ ነዋሪዎች አካባቢያቸውን ለቀው እንዲወጡ መደረጉ ተገልጿል። እንዲሁም በሰደድ እሳት የተነሳ በርካታ መንገዶች እንዲዘጉ መደረጉ ተናግሯል። ባለው ከባድ የአየር ጠባይ እና በኃይለኛ ነፋስ መታገዞ የተዛመተ የሚገኘው ሰደድ እሳት ለመቆጣጠር የእሳት አደጋ ሰራተኞች ጥረት በማድረግ ላይ መሆናቸውን ሲኤንኤን ዘግቧል። የእስራኤል መከላከያ ሚኒስትር ሀገሪቱ ብሔራዊ አደጋ ጊዜ ላይ መሆኗን ገልጾ የሰደድ እሳቱን ለመከላከል የዓለም አቀፍ ማህበረሰብ ድጋፍ ጠይቋል። የተከሰተው የሰደድ እሳት ምናልባትም በታሪክ ትልቅ የሚባል መሆኑን የገለጹት የእስራኤል ግዛት የእሳት አደጋ ዲፓርትመንት ኮማንደር ሹም ኒክ ፍሬድማን ሲሰደድ ሰዓት በሰዓት 60 ማይል ፍጥነት የሚጓዝ በመሆኑ የበለጠ እንዳይዛመት አስጊ አድርጎታል ብለዋል።